የመኪና ማቆሚያዎችን በመገንባት የትራንስፖርት እንቅስቃሴን ለማቀላጠፍ እየተሰራ ነው ሲሉ የ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናገሩ። ከተማ አስተዳደሩ የየካ ሁለት የመኪና ማቆሚያን ገንብቶ አስመርቋል። አዲሱ ዳዊት ዝርዝር አለው። በአዲስ አበባ ከተማ ያለውን የትራንስፖርት ፍሰት የሚያሳልጠው የንግድ ቤቶችንና ሌሎች አገልግሎቶችን ያካትተው የየካ ሁለት የመኪና ማቆሚያ ፓርኪንግ በዛሬ እለት ተመረቆ ለአገልግሎት ክፍት ሆኗል። በምረቃት ስነ ስርዓቱ ላይ የተገኙት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በአዲስ አበባ ፓርኪንግ ወይም የመኪና ማቆሚያ ወሳኝ የመሰረተ ልማት አካል ተደርጎ እየተሰራ ነው ብለዋል። በዚህም በከተማዋ በርካታ የመኪና ተርሚናሎችና ፓርኪንጎች በዘመናዊ መንገድ ተገንብተው አገልግሎት እየሰጡ ይገኛሉ ሲሉ አነስተዋል። የፓርኪንግና የተርሚናል አገልግሎቶችን በሰፊው ስንገነባ አጠቃላይ የትራንስፖርት አገልግሎቱን ለማሳለጥ ነው የትራንስፖርት አገልግሎት ለብልጽግናችን መሰረታዊ ግብዓት ያለው ስለሆነ ከለውጡ ወዲህ ወደ መቶ ሀምሳ የሚሆኑ የተሽከርካሪ ማቆሚያዎች አርባ ዘጠኝ ተርሚናሎችን ገንብተን ለሕዝባችን አገልግሎት ክፍት ማድረግ ችለናል። በዛሬው እለት ሾላ አካባቢ ተገንብቶ ለአገልግሎት ክፍት የሆነው የየካ ሁለት የመኪና ማቆሚያ ደግሞ በአካባቢው የነበረውን የመኪና ፓርኪንግ ችግር የሚቀርፍና የንግድ ሱቆችንና ሌሎች አገልግሎቶችን አሟልቶ የተገነባ ነው ብለዋል። የየካ ቁጥር ሁለት መኪና ማቆሚያ ይህ ፕሮጀክት ደግሞ በመገናኛ እና በጉርድ ሾላ መካከል የሚገኝ እጅግ ስትራቴጂክ ቦታ ላይ የተሰራ ነው። ሁላችንም እንደምናውቀው ጉርድ ሾላ ላይ ከፍተኛ የንግድ እንቅስቃሴ ያለ ሞቢሊቲ በከፍተኛ ሁኔታ የሚጨናነቅበት የትራፊክ መጨናነቅ በሰውም በተሽከርካሪም የሚገኝበት መኪና ማቆም አስቸጋሪ የሚሆንበት ስፍራ ነው። ስትራቴጂካሊ ይህ ቦታ ታቅዶ ሰርቶ ለዚህ አገልግሎት መብቃቱ ንግድን ያሳልጣል፣ ኢኮኖሚን ያነቃቃል፣ ማህበራዊ ኑሮን በደንብ አድርጎ በአግባቡ እንድንመራ ሊያደርገን የሚችል ነው። የከተማ አስተዳደሩ የመኪና ፓርኪንጎችንና ተርሚናሎችን ከመገንባት ባሻገር የእግረኛና የብስክሌት መንገዶችን በመገንባት በከተማዋ የትራንስፖርት ዘርፉን ለማሳለጥ እየተጋ ነው ያሉት ደግሞ የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ ኃላፊ አቶ ያበባል አዲስ ናቸው። የሞተር አልባ ትራንስፖርትን ለማዘመንና ለማሳደግ የ344 ኪሎ ሜትር የእግረኛ መንገድና የ241 ኪሎ ሜትር የብስክሌት መንገዶች ተገንብተዋል። በሁለቱም ዙር የኮሪደር ልማት ደግሞ ከ30 ሺህ በላይ መኪና መያዝ አቅም ያላቸው ፓርኪንጎችና ተርሚናሎች ተሰርተዋል፣ በመሰራትም ላይ ናቸው። የካ ሁለት የመኪና ማቆሚያ ወይም ፓርኪንግ በ7306 ካሪ ሜትር ላይ ያረፈ ሲሆን ስምንት ወለሎችም አሉት። በአንድ ጊዜም አንድ ሺህ መኪኖችን ያስተናግዳል ተብሏል።